ሴረኝ ቡልሻን የሚቶ ወረደ ወባጀ ጋር አውጄ ያሻን ብሉትን እነ የወባጀ መንቀባሶት የሚቶ ወረደ ብሪያት እንዳዳሪ የመሐመዲ ከድር በወረዳይ ደር የተረሱ የላቶ ብልቸ ለወረዳይ የወባጀ ጋር ወሻሹ ባቲሮቷ ባትፈሃሙት ደር ይትረከቡን ባይታ